ሰላም መገናኛ ፕሮግራማችን ጀምሯል። እንግዲህ በመገናኛ ፕሮግራም እየተገናኘን የምንጨዋወትበት ፕሮግራማችን ነው። በዛሬ የመገናኛ ፕሮግራም አኒስ አብሮን አለ። አኒስ እንኳን ደህና መጣ። ሰላም ነው እንደምን አለ? አለን ይመስገን። እስኪ ከስምህን ጀምር። ምን ማለት ነው አኒስ? አኒስ ኦሮምኛ ነው፣ እኔም ማለት ነው። ሙሉ ስምህን እስኪ ንገረኝ። አኒስ ገቢ ደው ይባላለሁ። አኒስ ገቢ ደው? አዎ ግቢጦች ስለሚጠጣበጣምበጣም አመሰግናለሁ። አንድ በጣም በሚያስቅ ነገር አለ ስለ አንተ። ምን ዩኒቨርሲቲ ሙዚቃን የተማርኩትኝ ሁሉ ዩኒቨርሲቲ ሙዚቃ ነው ፒያኖ ነው ያጠናሁት። እሱ የሚያውቀው ግን ህግ እንደምትማር ነበር። እንዴት ነበር አጋጣሚው? ከፋዘር ጋር ሰባ ሰላሳ ነው ውላችሁ እሱ ሰላሳ ፐርሰንት የሰባውን እኔ እና 30 ፐርሰንቷ ግዴታ ነች፣ እዛ ታስፈልገኛለች። ምንም ቢሆን በቃ የምንቀሳቀስበት ነገር ነች። እኔ ሙዚቃ ነው የማጠናው ካልኩት፣ በቃ ራስን ቻለ፣ ራስ ራስ የፈለክበት ጨርስ ነው በቃ። ወታደር ነው ሚሊተሪ ነው እሱ ነው፣ አድርግ አድርግ ነው፣ ይህን ታድርጋለህ ይህን እናድርጋለቀጭን ትእዛዝ ነው። የማታከብር ከሆነ በራስ መንገድ ትሄዳ አትቃ አይከለክለም፣ በራስ መንገድ ትሄዳለ ግን እሱ አትጠይቀውም ሼር ማለት ነው እሱን። እና ሰላሳ ፐርሰንት ሼር አለው እሱ ይልክልኛል ሁሌ በየወሩ እችላለሁ ማለት ነው። ስለዚህ ሲሄድ በቃ እኔ ወስኜ ነው የሄድኩት ሙዚቃ ለማማር። ልብ ትረታውን አጠናሁት እንዴት ነው ሙዚቃ ምናምን እኔ ሙዚቃ አባት ከሙዚቃ ጋር የተገናኘ ሰው ነው እንዴ? በጣም ጎበዝ ሙዚቀኛ ነው። ሶስት አልበሞች ሰርተዋል። ስንግሎች አሉት። ምርጥ ኦርኬስትራ ውስጥ የነበረ ሰው ነው። አሁን ደግሞ ቢፍቶ ኦሮሚያ እያገለገል ያለ ሰው ነው። ቢፍቶ ኦሮሚያ ባንድ ውስጥ ማለት ነው። አሁን ሙዚቀኛ ምርጥ ድምጽ ያለው ሰው። ታዲያ እንዴት ወደዚህ ገባ? እንዲሁም አላገፋፋም። አዎ አሃ። በነሱ ጊዜ እንትን የለማ ውጤት አልነበረውም እኮ በነሱ ጊዜ በነሱ ጊዜ ለፍቅሩ ነው የሚሰራው፣ ለሀገር ነው። እንደ አሁኑ አንድ ሲ እንግሊዝ ዘፋይ ነኝ አትልም። በነሱ ጊዜ ምን ልሰራ ነው? አልበም ምናምን የሚሰራ አቅም ከሌለ ያኔ ሰዎች ራሱ ፕሮዲስ ሊያደርጉህ ምናምን የሚፈልጉህ፣ በደንብ ብዙ ነገር መስራት ትችል። በጣም እንትን አለ። ውድድር አለ። እንዴት ታዲያ አልገፋፋም ወደዚህ ሙዚቃ እንድትገባ? አዎ፣ በእነሱ ጊዜ የነበረው የትሬንድ በጣም አስቸጋሪ ነበረ። ለዘፋኝ ለአዝማሪ እኮ ልጅ አይዳርም ነበር። እሱ አዝማሪ ነው ከሱ ጋር ያን ያክል በአቅምም በምንም በምንም የተመቻቸው አልነበሩም። ራስ በጣም ብዙ ቻሌንጅ ነበረው። ቻሌንጁም እንዳለ ሆኖ ደግሞ ለስራም ለኑሮም አይመችም ነበር እና ያንን እንድጋብራ አልፈለገም፣ እሱ እዛ ቻሌንጅ ውስጥ እንድገባ አልፈለገም። የኪነ ጥበብ ጥላቻ ሳይሆን እሱ የደረሰበት ነገር ከፖለቲካ ጋር የተያዘ ጉዳዮች ነበሩት። በጣም ትንሽ አፋን ኦሮሞ ሙዚቃ ላይ ያሉ ነገሮች ትንሽ አስቸጋሪ ሁኔታዎች ነበሩት። እና እነዛ እነዛን ነገሮች እኔም ቻሌንጅ ውስጥ እንድገባ ስላልፈለገ ነው።

እኔ ተመርቄ ግራጁዌት አድርጌ እንዳትመጣ አልኩት። ሊያስመርቅ ይመጣል ወሎ፣ እንዳትመጣ ብዬ የማየኝ ጠሯት። ለምን የሚባል ጥያቄ አልመጣብ እኮ አይ፣ በቃ እኔ ጨርሼ እመጣለሁ አልኩት። ማዘር እመታለች ብዬው፣ ከዛ ለፕሮግራምም ለምንም አልሄድኩም፣ ስራ እስከሚይዝ ድረስ። እውነት ነው ስራ እስከሚይዝ ድረስ በጣም ጨንቆኝ ነበር። አላወቅም ልጅ ጠበቃ ነው እያለ ነው። ህግ ላይ ነው እሱ ኢንቨስት ያደረገው። ወደ ዩኒቨርሲቲ ሌክቸር ተቀጠርኩ ማለት ነው። ሁለት ወር ነው የቆየሁት። ስራ ጥቼ ሁለት ዓመት ነው የመሰለኝ አምስት ዓመት ተመሪ በጣም ጨነቀኝ። ስራ ይዤ ፒያኖ ነው ያጠናሁት፣ ክላሲካል ሙዚቃ የተማርኩት ሰቃይ ተማሪ ዩኒቨርሲቲ ከገባ ሰቃይ ነበር ማለት ነው። በማድረግ ነው የተመረኩት። በቃ ደሚቶሎ ዩኒቨርሲቲ አዲስ ዩኒቨርሲቲ ነው፣ አገሩን አላውቀውም። ግን በቃ ስራ ለስባል ሄድኩኝ። ቀጥ ብዬ ሄድኩኝ፣ ተመዘገብኩኝ፣ ሻንጣዬን ይዤ ሄድኩኝ፣ ቀጥታ ሄድኩኝ፣ እዛ ሄድኩኝ፣ እዛ ወንበር ላይ ተቀመጥኩ። ኮሌጅ ዲን ሆንኩኝ። እና ዲን እስከ መሆን ደረጃ ደረስክ በቶሎ ነው። ወደ መጀመሪያ በሌክቸር ገባሁ። ዲፓርትመንት ሄድ ሆንኩኝ። ከዛ ዲፓርትመንት የሙዚቃ ዲፓርትመንቱ ከዛ ኮሌጅ አለ እስኩል የፐርፎርምንግ ቪዥውል አርት እሱን ዲን ሆንኩኝ ማለት ነው። ከዛ የዩኒቨርሲቲ ምርቀት ላይ አባቴን ጋብዝኩት። እዛ አንድ መድረክ ጠቅላይ ሚኒስትሩ ያወቀው እዛ ነው ያወቀው። ነገርኩት አልዘፍንለትም። ቴፕ ስራ አያስቀምጠኝም። እሱ ካሴቶች ይገዛል፣ እኛ ግን እንድናዳምጠው አይፈልግም። እኔ እኮ ጨርሻለሁ ኦልሬዲ። ደግሞ ለህግ ሰው ሙዚቃ አስፈላጊ አይደለም። በልጅነታችንም በጣም ብዙ ሙዚቃዎች እሱ በጣም ሙዚቃ ይወዳል። ኦዲዮ ካሴት ማለት ነው በጣም ብዙ ነው ያለው እና ያው እሱ ሲወጣ ስራ ሲወጣ ነው የምናዳምጠው ከደረሰብህ ጆሮ ታገኘ እንዲ ያነሳ ፎርማሊው ነው የአባስጣትጣ ዲስፕሊን፣ እንዳልኩ ሚሊተሪ ቤት ነው። ማዘር ሚሊተሪ ነች። ሚሊተሪ እንዳ በጣም ሴሪየስ ነበር። በቃ ግን እኔ በደንብ ነበረ የማዳምጠው እሱም ሲሰራም ሳየውም መድረክም ይዞኝ ይሄዳል፣ ደግሞ ይዞኝ ይሄዳል፣ ምድር ጦር ኦርኬስትራ ይዞኝ ይሄዳል። ለመጀመሪያ ጊዜ ፒያኖ ያየሁት እዚያ ነው። አሁን እና በጣም ደስ ይላል። ትልልቅ ኦርኬስትራ ይሄ ፋንፋር ማርሽ ባንዱ ምናምን አስለክፎኝ ራሱ ማለት ነው። የት ሰፈር ነው ያደግከው? ራሽያ ካምፕ ጦር ኃይሎች ሶስት ቁጥር ማዞ ቀለብረት የተማርኩት እስከ ስምንተኛ ክፍል እዚህ ነው የተማርኩትኝ ማለት ነው። ሚሊታሪዎች ናቸው፣ ሙዚቀኞች ናቸው። ሙዚቃ ቤት ውስጥ ረደኩት ከነ ኩርኩማ ከነ ስርዓቷ እንዳልኩ በጣም ጎበዝ ሙዚቀኛ ነው። ስለዚህ እኔም ጎበዝ ሙዚቀኛ እንደሆነ አድርጎኛል፣ ሳያስበው ነው። ካወቀ በኋላ የነበረው ሪያክሽን እንዴት ነው? እንደ በጣም ነው ደስ ያለው። ተገረመብህ? በጣም ይሄ ፈጣሪ ስራ ይገርማል ያለው። ምክንያቱም እኔ ስማር ደግሞ መስፈን ብቻም አይደለም ቢዮንድ ሙዚቃ ከዛ በላይ የሆነ ኮል እንዳለው ነው የተሰማኝ። ሰው ሲዘፍንለትና ሲወደው ከዛ እኔ ለምን ማለት ጀመርኩ። እንዲህ ነገር እንዴት ነው? ምን አይነት ኢነርጂ ነው? ምን አይነት ውበት ያለው ነገር ምን አይነት ፍቅር ቢሆን ነው እንደዚህ የሰውን ልብ የሚያስደነግጥ? እንዴት ባዜ ነው ሰው እንዴት ነው ሰውን ታች የምታደርገው በቀላሉ ማንም ሰው ሊደርስ የማይችልበት ቦታ ላይ አንተ ሚዚካሊ ሰው አይምሮ ውስጥ እደርሳለሁ። የሚገርም ኮሚኒኬሽን ነው ማለት ነው። ጆሮዬ ማዳመጥ እንደማልችል የገባኝ ሙዚቃ ስማር ነው። ለካ መልመድ መማር አለብኝ ለካ ለማዳመጥ ክሪቲካል ሊስነር ለመሆን በራሱ መማር ያስፈልገዋል። ሁላችንም ካልተመረመረ ነው የገባኝ ነገር በጣም ውስጡን ለማወቅ

እንደ ወጣሁኝ እኔ ዩኒቨርሲቲ አሁን ቆስት ቆይ፣ ትንሽ የሚሰማ ነገር አለ አይደል? ወጥተ በቃ ወዲያው የሆነ ነገር ሁሉም ነገር በአንድ የሚሆን ነገር ነበረ የመሰለኝ። ልክ እንደ ጨረስኩ እጥቼ ዘፍናለሁ ነበረ አለም የሚያቀኝ ነበረ የመሰለኝ። እንደ ወጣ ግቢ ወፍ ማንም አያቀኝም። አሪፍ ይላስተማር እኔ ጉዳዩ ራሱ ከእኔ ጋር ብቻ ነበረ። ኦኬ። እና መጥቼ አሁን ክለብም ለመስራት ምናምን በዛን ጊዜ ሳስብ እኔ ሙዱንም አላውቅም ምናምን በቃ ምንም በቃ አዲስ ነው የሆነብኝ ለእኔ። ያጠናት ክላሲካል ነው። እዚህ ደግሞ የሚጫወቱት ፖፕ ነው የሚጫወቱት። እና ቶሎ በጣም ፈጣን መሆን አለብህ ምናም ብዙ ነገሮችን በጣም አክቲቭ መሆን አለብህ ማለት ነው። ሌላ ክላስ ነው በቃ ሌላ ትምህርት ያስፈልገዋል። ይሄ ስራ እራሱ ስራ ስለዚህ እኔ አሁን የተማርኩትን ነገር ቦታ ማስይዝበት እረፍት ያስፈልገኝ ነበር። በቃ እሱን እያሰብኩ ነበር። ስራ ሳስብ ነበረው ማለት ነው። እና ይፋዘር ጉዳይ የሚገርምህ አንድ አብሮ የተማረ ሰው የሆነች የአምስት ደቂቃ አጋጣሚ ያለችው የትኛው አስተማሪ ነበር። በአምስት ደቂቃ ምክንያት አንድ አጋጣሚ ነበረ ትዝ ይላል። በዚህ አጋጣሚ መምህሮቼን በጣም ነው የማመሰግናቸው። በጣም በጣም ነው የምወዳቸው፣ በጣም ነው የማመሰግናቸው። ፒተር ይባላል፣ ፒያኖ አስተማሪ እና በጣም ሲሪየስ ነው ክላስ ላይ በጣም እኔ ደግሞ ትንሽ የምዘናገው ነገር አለብኝ እና መጀመሪያ ጊዜ ገብቼ ዩኒቨርሲቲ ገብቼ እኔ ወዲያው ሙዚቃ ዲፓርትመንቱን ነው የፈለግኩት ግቢ እንደረገጥኩ ደሴ እንደረገጥኩ ሌሊት ነው የገባሁት። ሙዚቃ ዲፓርትመንቱን እየፈለኩ ሳይ እዛ ነው ብሎ አሳይቶኝ ፎቁ ላይ ወጥቼ ሳይ ፒያኖ አገኘሁ። አንዱን ክፍል ብርግዳ ዜጋ ፒያኖ አለ፣ ጥቁር ፒያኖ። ደነገጥኩ። በጣም የገረመኝ ነቁጭ አልኩኝ። ነቁጭ ብዬ ምንም ሁሉም አላውቀውም እንግዲህ፣ ነክቼው አላውቅም ከዛ በፊት። ቀርብ አንዴ ነው በልጅነቴ ነው ያለ የሚሞሪ ምናምን እና አላውቀውም በቲቪ ካልሆነ በስተቀር ነው ግን በቃ እሱ ነው መማር የሚፈልገው ምናም ጥቁር ነው። ከዛ ቁጫር ቁጫጠሮቹ ምናምን በቃ ጣርጎ የሆነ ድምፅ ወጣው ማለት ነው። ከዛ የበረረ መጣ። ማን ነው ማንነከው? ምናምን ነገር አለ። ተማሪ ነው ገና መግባት ነው ፍሬሽ ነው ጦጣ ተመዝገበል? አልተመዘገብኩም። ሁለተኛ እዚህ እንዳለ ብላ በረረ። የመጀመሪያ አስደነገጠኝ። ከዛ እንደገባሁኝ ገባ ከዩኒቨርሲቲ ከመግባት በፊት ዘፍን አለው እዛ ልክ ዌልካም ፍሬሽ ተዘጋጅቶ እኔ ዘፈንኩ እ ማለት ነው። እንደገባሁኝ ግቢ በቃ ተሸክመኝ ዞሩኝ። ሙዚቃ ሙዚቃ መማሪያ ክበብ አለ አይደል፣ የባህል ክበብ በደንብ አክቲቭ እንሳተፋለን። ኪነ ንቃት የሚባል ፕሮግራም አለን። በጣም የሚገርም ጊዜ ነው ያሳለፍነው። እኔ አላቅም። እንግዲህ ከዛ በኋላ ያለውን አሁን የምትማሩ ልጆች እንግዲህ በጣም ይብዳችሁ። አስር አመት ነው ቆጣ አስር አመት አካባቢ ሲቆጠሩ፣ እንግዲህ እስኪ ደግሞ ወደ ፐርሰናል ሕይወት ደግሞ እንምጣ። እሺ፣ እንዴት ነው አሁን? ምን ላይ ነው ያለው? አሁን ባለትዳር ነኝ። አንዱ እንዳንድ ሴት ልጅ አለኝ። ባለቤቴ ለወዛ አድማሱ ትባላለች። ጎበዝ ሙዚቀኛ ነች። ሚስትም ሙዚቀኛ ነች? አዎ። ታዲያ እና ምን ላይ አይወጣው በህይወት ውስጥ በጣም በቀላሉ መኖር ይሻለኛል፣ በግልጽና በቀላል ሰው የምፈልገው ነገር ሚውዚካሊ ነው። በማይመለከተኝ ነገር መከበብ አልፈልግም። ማወቅ ምፈልገው ስለ ሙዚቃ ነው። መማር ምፈልገው ስለ ሙዚቃ ነው። ብዙ ነገር አሳውቀኛል። ስለዚህ ዙሪያዬን በሱ ጓደኞቼም ምናምን ከኔ ጋር ከዋልክ በቃ ሙዚቃ ነው የምታወራው። ምንም በቃ ምንም ማድረግ አይቻልም፣ አንድ ነው የሚሆን። አይቻልም በቃ የለም፣ በቃ ሌላ ነገር አልችልም። ራሴ እንደዛ አስለምጃዋለሁ። ግዴታ ነው፣ ምክንያቱም ማወቅ ካለብህ፣ ብዙ ማወቅ ከፈለግ በእያንዳንዱ ሁኔታ ውስጥ ራስን ማስለመድ ይሻላል። አስቤ ያው ቶሎ ቶሎ ልጆቼን ሙዚቃ ስ ያስተማርኩ ምናምን በቻ ሲያድጉም ከሙዚቃ ውጭ አይወጡ። አዎ በቃ በአሁኑ ነው ስኬል እያስቆጠርኩኝ የትም እንዲ እንዲ ምን ያስባለሁ። ከየገባኝ ነገር ደግሞ አንድ ነገር ከተማርኩ በኋላ ሁሉም ሰው ሙዚቃ መማር አለበት። ለመስፈን አደለም ወይም ለምናምን አደለም፣ ለመስማት ክሪቲካሊ ሊስነር ለመሆን ጆሮቸንን ለማስከፈት ሙዚቃ ዘፈኑን ሳይሆን የሙዚቃን ግራውንድ ማወቅ አለ ከልጅነታቸው የሚያስተምሯቸው ለዛ ነው። ረጋ ብሎ ማሰብ እንትለምዳለ ማለት ነው። ረጋ ብሎ ማሰብ በቃ በጣም አሪፉ ነገር ነው። በጣም እስቲ ደግሞ ወደ ሙዚቃ አለም ደግሞ እንግባና ግን ስለ ሙዚቃ ከማውራታችን በፊት አሊቢራ ይዘፈን ተብሏል። በአንተ ድምፅ ሚኒስትሪ ሚዲያ መጣሁትኝ ነብሱን የማሉ በዶክተር አሊብራ ሙዚቃ ነው ማለት ነው። መጀመሪያ የመስፈንኩትን ዘፈን እስቲ ሪጋ ናሙሪሪጋ ናሙሪሪጋ ደን

ያኔ ሂሪያ ቆንጆ በጣም ነው። መጀመሪያ ጨወት አዲሱ የመጀመሪያ ስቴጅ ነች። ከግቢ ወጥቼ ማንም አልሰማኝም ነበር። አይገርምም። መሄድ ነበረብኝ። አይገርምም። ከዛ አገኘው መጣ። በቃ ስመጣ በሚገርም በክብር ነው ነው

በግዴታ ሰው ከአዳመት ከሄድ ደግሞ የሆነ ቦታ ወስጄ ይመልሳል። ሰው ደግሞ ይህንን ይወደዋል። እኔ እራሴ በጣም ነው የሚወደውበጣምብላይ ነበረ የምፈልገውም እሱን ነው ከዘፈ ድምፄ አያምርም። ይህ ነገር ተመልካቾች የሚፈርዱት ነው የሚሆነው። እኔ ምንም ብለው ነገር የለም እኔ ድምፅ ወዳለሁ በጣም ነው ድምፅ መካከለኛ ላይ ያለው በጣም ወፍራም አይደለም፣ በጣም ቀጭንም አይደለም። ምንድን በሙዚቃ ባሪቶን ይባላል። ያው ለቴነር ይቀርባል። ትንሽ በጣም ወፍራም ድምፅ ጻድ አይደለም ያለኝ። ግን ሀርሺ በስራም የመጣ ነገር ነው። ተፈጥሮ ነው። በተፈጥሮ የተሰጠኝ ነገር አለ። የለፋውበት ደግሞ ነገር አለ። እንዴ ይባል ይቀኛል ነው ይባለው? አዎ ራሴ፣ በጣም በጣም ለፍቼበታለሁ። ሶ ድሮ የነበረው ድምጽ ነው አሁን ያለው ድምጽ የተለያየ? አዎ ከትምህርት ቤትም በኋላ እንዴ፣ ስኬሎች ሳውቅ ነገሮች እንዴት ማለማ እንዳለብኝ አለብኝ ራሴን ምን እንዴት አድርጌ ማስጠናት እንዳለብኝ ካወቅኩኝ በኋላ ደግሞ የሆነ አይነት ጥሩ ቴክስቸር ድምፅ ላይ መፍጠር ችያለሁኝ። በስራ የመጣ ድምፅ ነው ማለት ነው። ብዙ የሚያውቀኝ በኦሮምኛ ሙዚቃ ነው። አማርኛም አለ። በፐብሊክ ላይ ወጣ የለኝም ግን እጫወታለሁ። እ ደሴ እኮ ተምረህ እንዴት አማርኛ አምባሰላንቸው እይሳትል እንዴት ትወጣለ ልቤን እንደ ማርጠጭ አይ በትዝ ታጣድሽው

አዎን አምባሰል ምናዱ ያንቺ ቃል ፈርሶ ነው አዎን ግሸን መደገፉ የኔ ቃል ማክበር ነው እንጂ ይብላኝ እንጂ ለአንቺ አሄ ቃልች ለፈረሰው የእጁን መቻጣዋል አሁን ቆሞ የሄደ ሰው፣ የእጁን መቻጣዋል አይ ቆሞ የሄደ ሰው ይላል ደሴ ሰው። ተጫወታቸው ሙዚቆቹ። የመጀመሪያ ሙዚቃ ምን ነበር? መጀመሪያ የሰራሁት መጀመሪያ ኦሪጂናል የሰራሁት ሚልኪ ይባላል። የግጥሙ ደራሲ ሌንጮ ገመችው ነው አብረን የተባበጣም የቅርብ ጓደኛ ነው፣ በጣም ወንድም ነው። ፈርስት አሬንጅመንቱን የሰራሁት ከዛ ሙዚቃዊ የሚባል ካምፓኒ። እኔ እሱን ስራ ይዤ ስቱዲዮ ሳፈላልግ ያው ትንሽ ከኔ እኔ ከማስበው ለሙዚቃው ከማስብለት እንትን ጋር መገጣጠም አልቻለም። የፖፕ ነገር ነው የተለመደው። ከወጣ ደግሞ ስራ ደግሞ ወጥቶ ደግሞ መጮህ አለበት። በጣም ቆንጆ ስራ ጆርጋ መስፍን ሪያሬንጅ አድርጎት ለዚህ አጋጣሚ ጆርጋ ማስፈን እያመሰገን እንለፋ እያመሰገን እንለፋ። በጣም ቆንጆ አድርጎ አሁን የምንሰማውን አደ አሜሪካ ሁን እየሰማነውን ቴክስቸር ሰጥቶናል ማለት ነው። ይህ ሙዚቃ ማለት ዩኒቨርሲቲ እያላችሁ አሰባችሁት የነበረው ሙዚቃ ነው? ዩኒቨርሲቲ ነው፣ ከሌንጮ ጋራ ዩኒቨርሲቲ ነው እዜማ መሆኑ ይክፈቱ ከንከረንስያና ፈያን ክፈቱ ኣከመዳፉላ ኦሰኒ እኸቱ ኩንጫለለመሌዋዲቤፈካአጠቃላይ ስንት ስራ አለ? አሁን ሁለት ስራዎች ናቸው አሉኝ። ሁለት ኦርጂናል ሁለት ስራዎች ናቸው አሉኝ። አልበም ሲንግሎች ምናምን ደግሞ አሁን መንገድ ላይ አሉ ከሚንግሱን ናቸው። መምሬል እነሱ እነሱ ነገሮች ላይ ሌሎች ሌሎች ኃላፊነቶችም ላይ ልጆች ላይ በደንብ እሰራለሁ። በድራሩ አሁን ታለንት ሾው ላይ በየትኛውም አጋጣሚ ልጆች መማር በሚችልበት አይነት አጋጣሚ በሙሉ እዘራለሁ። ተቻ አደርጋለሁ። በባለው ሁሉ በቃ የአስተማሪነት እንትኑም አይለቀም። እንግዲህ በቃ ስጦታ ነው መሰለኝ። ፈጣሪ ይመስገን። በቃ ማስረዳት ማስረዳት እሞክራለሁ ሙዚቃ እኔ እራሱ አይገባኝም ብዙ ሰው እኔ እራሱ ማለት ነው ብዙ ሰው አነሳን ነው ያደርገውማ ሙዚቃ ስታስረዳው ለማስረዳት አንተ እራሱ ገብቶ ለማስረዳት ትንሽ በዛ ሰው አይምሮ ልክ መንገድ መቻል ይጠብቃል። ለእኔ አሪፍ ነው የሚሆንልኝ ብዬሽ አስቤ ጥሩ እንቅስቃሴ ነው ያለሁትን በቃ ልጆች ላይ እየሠራሁ ነው። በጣም በጣም አሪፍ ነገር ነው እየሠራ ያለው እግዚአብሔር ይመስገን። ሰው ምንድን ነው ምን ጠብቆ ብዙ አሪፍ አሪፍ ነገሮች አሉ። አሁን ኢቨንቶች ነው የምሰራው። በቅርቡ በቅርቡ ሲንግል አለ። እሺ ቆንጆ ሲንግል አለ። ስቴጅም እሰራለሁ። ኢቨንቶች ላይ ነው የምሰራው። ኢቨንቶች ኦርጋናይዝ አደርጋለሁ። ስለዚህ ያው የሚያስፈልግ ዓይነት ሙዚቃ አቀርባለሁ ማለት ነው። ሁሌ ግብ ነው በቃ

አሁን ሰውም ከመዝፈኑ ባሻገር ከዘፈኑ ከጨዋታው ባሻገር ሙዚቃን እንዴት መጠቀም እንዳለበት ሰው አንደርስታንድ እያደረገ ነው። አሁን በጣም ቆንጆ። እስቲ ደግሞ አንድ የራስን ሙዚቃ ደግሞ ሳትልልን ከሄድክ ግፍ ነው የሚሆን። ውፍትሃት ሚልኪ ተማልካ ፈካቱ ዲምቱሞ መጋላ እንተላ ከስኮርቱ አኩማፓ ፈርዳ ሲላብ ሚዝቢላ

ሰፉ መለየ ሆሩን ቤቱ ሃቲ ሚልኪ መልካቡቱ ሰፉ መለየ ሆሩን ቤቱ በጣም አሪፍ በጣም ቆንጆ አድርገ ነው ታንጎረጉሮ እና ጆሮ ውስጥ ነው የሚገቡ። እንግዲህ በዚ አጋጣሚ ግን ማመስገን የምትፈልጋቸው ካሉ የምታሳልፈው መልእክት ካለ መድረኩ ያንተ ነው። ሁሉንም ማመስገን ፈልጋለሁ። በእኔ ሕይወት ውስጥ በጣም ብዙ ሰዎች አግዘውኛል። ከእኔ ብልጥ እነሱም ይታያቸዋል። አንተ ነገ ትልቅ ደረጃ እንደሚደርስ ይሰማናል፣ እናልማለን የሚሉ ሰዎች ለእነሱ በጣም አመሰግናለሁ። ሰፖርት ሲያደርጉኝ፣ ሲያበረታቱኝ፣ በርታ ትደርሳለህ ሲሉኝ የነበሩ ሰዎች ትናንትና እኔ ጋር ትልቅ ቦታ አላቸው። አድናቂዎቼን በዚህ አጋጣሚ በጣም ማመሰግ ሽመልስ ገበየው የሚባል ሰሆናል አለ ዲኬት ኢትዮጵያ በፊት ይዞሩ ነበረ በየዩኒቨርሲቲው። ያኔ ዲኬት ኢትዮጵያ ፕሮግራሞች ያዘጋጃል፣ የወጣቶች ፕሮግራም ያዘጋጃል፣ የሙዚቃ ዝግጅት ያዘጋጃል። በዛ አጋጣሚ ያገኘት አንድ ሽመልስ የሚባል ሰዋል። ሽመልስ ብዙ ሰዎች ያቁታል ብዬ አስባለሁ፣ ከኛ ጋር አብሮ የተማሩ ልጆች። እራሴን እንድቆፍር አድርጎኛል እና ለዚህ በጣም አመሰግናለሁ። ብዙ ነገር ማየት እንድችል አድርጎኛል። ሙሴ ብርሃኔ ዋና ዋናዎቹ እነሱ ያከፋፍላሉ። ሌላ ሙሴ በጣም ጓደኛ ነው፣ ወንድሜ ነው፣ አብሮኝ ያደገ ሰው ነው። እሱ ደግሞ በቃ ሁሉ ነገር ልዩ። ውዷ ባለቤትን በጣም ለማመሰግናት ለብ በጣም ለመወደሽ ብዙ ዋጋ ከፍላለች። ሌሎችም ሁላችሁም የምታውቁ ሰዎች ሁላችንም አመሰግናለሁ። ማኪያ እንትን አመሰግናለሁ። እ የመክረው ሁላችንም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እኔም አንተን እጅግ አድርጌ አመሰግናለሁ። እንግዲህ ተመልካቾቻችን የመገናኛ ፕሮግራማችን እዚህ ጋር ያበቃል። የሚቀጥለው ሳምንት በሌላ እንግዳ ደግሞ እንገናኛለን። በጣም አመሰግናለሁ።